በሰሞኑ ዘመቻ አርበኛ ደማሊ አባናዳው በርካታ ሰራዊት የጠፋበትና የተማረከበት ብልጽግና ከወለጋ ያመጣው የማዕከላዊ እዝ ሰራዊት ከወልዲያ እየጠፋ ሚኒሊክዝን እየተቀላቀለ ነው። ሰሞኑን በአፋቡአ ሚኒሊክዝ ከባድ ሽንፈት የገጠመው ፋሽሽቱ አገዛዙ ብልጽግና የተደመሳሰበትና የተማረከበትን አምስት ክፍለ ጦር ሰራዊት ለመተካት ከተለያዩ ክልል ያመጣው ምልምል ሰራዊት ወልዲያ ከደረሰ በኋላ እየጠፋና እየኮበለለ ፋኖን እየተቀላቀለ ያለ ሲሆን በትላንትናው ቀጥና ሁለት መስከረም 29 2018 ዓ.ም ምረት ምስራቅ አማራ ኮራንድ አውጃኖ ክፍለ ጦር ሰባት፣ አሳምነው ክፍለ ጦር ሁለት፣ አጠቃላይ ዘጠኝ የሰራዊቱ አባላት ተቀላቅለዋል። ኮሎኔል ሞገስ ዘገየን ጨምሮ የሚኒሊክስ የክፍለ ጦርና የኮርና ድርጅት የድርጅት ከፍተኛ አመራሮች አቀባበል አድርገውላቸዋል። ኮብሊለው ፋኖን የተቀላቀሉ የማዕከላዊ እስ አባላት የአማራ ህዝብ ላይ ዘር ማጥፋትና ወረራ እየፈጸመ ያለው ብልጽግና ሁሉንም ነገር አሟጦ አማራ ላይ ወረራ እየፈጸመ ስለሆነ አማራ ሆነን አማራ ላይ ወረራ አንፈጽምም እንዲያውም እድሉን በማግኘታችን ደስተኛ ነን እንታገለዋለንም ብለዋል ይህ በእንዲህ እንዳለ በሌላ መረጃችንም የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፉ ደብዳቤ የኤርትራው መንግስትና ህዝባዊ ወያነ ሀርነት ህዝባዊ ወያነ ሀርነት ትግራይ ህውሀት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሰሰ። ሚኒስተሩ በጻፈ በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህወሀት አከርካሪ አጀንዳ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። በተጨማሪም ሁለቱ ተዋናዮች በገንዘብ በማደራጀትና ና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ከሳል። በደብዳቤው መሰረት የኤርትራ መንግስትና ህውሀት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው። ሚኒስተሩ የህውሀት ወታደራዊ አዛዥ እና ተዋጊ በቀጥታ ወልዲያን የማጥቃት ዘመቻ እንዲሁም በራያና ወልቃየት አካባቢ በነበሩ አለመረጋጋቶች ላይ መሳትፋቸውን ያትታል። ቢቢሲ የውጭ ጉዳይ ሚኒስቴር ቃል አቀባይ ደብዳቤውን በሚመለከት ለማናገር ተደጋጋሚ ጥረት ቢያደርግም ለጊዜው አልተሳካም። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉበላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ሕይወት ማለፉን ቢቢሲ ዘግቦ ነበር። የውጭ ጉዳይ ሚኒስቴር በደብዳቤው ላይ በፊደል መንግስቱና በፌዴራል መንግስ መንግስቱና በህወሀት መካከል በፕሪቶሪያው የተፈረመውን ስምምነት መጣሱን ገልጸዋል። ሚኒስተሩ የኢትዮጵያ መከላከያ ኃይሎች የመከላከል አቋም መያዙንና ከፍተኛ ተአቅቦ ማድረጉን ገልጾ ነገር ግን ይህ ፖሊሶችን ገደብ የሌለው አይደለም ሲል አስጠንቅቋል። ደብዳቤው ኤርትራን የዚህ ወንጀል ተግባር ዋነኛ አንቀሳቃሽ ሲል የገለጻት ሲሆን ግጭቶችን በገንዘብ በቁሳቁስና ፖለቲካዊ ድጋፍ በመስጠት ታግዛለች ሲልም ከሷል። የኤርትራ መንግስት ሆነ ህወሀት ኢትዮጵያ ስላቀረበችው ክስ እስከ አሁን ድረስ ምንም አይነት ምላሽ አልሰጠም። የውጭ ጉዳይ ሚኒስተር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው በዚህ ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና ና የመከፋፈል ዓላማ አላት ሲልም ይከሳል። ሚኒስተሩ ኤርትራ ይህንን ጸባጫሪ ተግባሮቿን እንዳስቀድሞው የመከላከል መንገድ ትጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለአመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ብለዋል። የውጭ ጉዳይ ሚኒስቴር በዚህ ደብዳቤው ላይ ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደምት ቀጥል በመግለጽ መንግስት ለኤርትራም ለኢትዮጵያም ተቋማዊ የሆነ የኢኮኖሚ ትስስሮችን እንደሚፈልግ አስታውቋል። አክሎም የኢትዮ ኤርትራ የኢትዮጵያ ራዕይ የሁለቱንም ሀገራት የግዛት አንድነትና ሉዓላዊነት በሚያስጠብቅ ትስስር አማካኝነት የጋራ ብልጽግና መሆኑን ጠቅሷል። ኢትዮጵያ ለመደራደር ዝግጁ ነች ያለው ደብዳቤው ዓለም አቀፍ አካላት ኤርትራ በቀጥታና በተዘዋዋሪ የምታደርገውን የማወቅ ተግባር እንድታቆም እንዲሁም የኢትዮጵያ ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ጠይቀዋል። ደብዳቤው አክሎም የዓለም አቀፍ አጋር አካላት በባህር በር ጉዳይ ብቻ ሳይሆን የአፍሪካ ቀንድ ሰላምና መረጋጋትን በሚመለከት በሰፊ የቀጠና ጉዳዮች ገንቢ የሆነ ውይይትና ትብብር እንዲደረግ የሚያደርጉትን ጥረት እንዲቀጥሉ ተጠይቋል። ኤርትራ ነጻነቷን ካገኘ በኋላ በ1990 ዓ.ም ም ግንቦት ወር ከኢትዮጵያ ጋር በድንበር ይገባኛል የተነሳው ጦርነት ውስጥ ገብታ የነበረ ቢሆንም ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው መሻሻል አሳይቶ ቆይተዋል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሳለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያው ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ኢትዮጵያ የባህር በር የህልውና ጉዳይ ነው ማለቷን ተከትሎ ከኤርትራው ባለስልጣን ዘንድ አሉታዊ ምላሽ ሲሰጥ ሲመረጡ ቆይተዋል። ባለፈው አመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስቴር ኤርትራ ከውሃት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቀንጅት እየፈጠሩ ነው የሚል ክስ ማቅረቡ ተዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በወቅቱ የኢትዮጵያ መንግስት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩ የተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለት ወቅሰዋል። የኢትዮጵያ መንግስት በወቅቱ ደብዳቤውን ስለ መጻፉ በይፋ ያለው ነገር አልነበረም። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸገ አብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የክፉ ጥሰቶች የክፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታቱ ድርጅት አቅርበዋል። ኤርትራ በበኩሏ ዓለም አቀፍ በሚያውቀው ድንበር ተወሰና እንዳለች ገልጻ ይሄንን የአምባሳደሩን ወቀሳ አጣጥላለች። በእንዲህ እንዳለ በሌላ መረጃችንም ሽፈራው ገረባው ብርጌድ በሸበል በረንታ ከመምህራን ጋር ከመምህራን ጋር ውይይትም አደረገ። አፄ ቴዎድሮስ የድሮስ ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገረባው ብርጌድ ከሸበል በረንታ ወረዳ መምህራኖች ጋር መስከረም ሀያ ዘጠኝ በትላንትናው ዕለት ውይይትም አካሂዷል። በውይይቱ የተገኙ መምህራን በትምህርት ጉዳይ ላይ በርካታ ጥያቄዎችን ጠይቀዋል። ትምህርት መጀመር አለበት። ትውልዱ ወደ ወደ ኋላ እየቀረ ነው። በሁሉም ቦታዎች ወጥ የሆነ ትምህርት ሊከፈት ወይም ሊዘጋ ይገባል በማለት በርካታ ጥያቄዎችን አቀርበዋል። ውይይቱን የመሩት የሽፈራው ብርጌድ አመራሮች ለተጠየቁ ጥያቄ መልስም ሰጥተዋል። በትምህርት ቤት ተቋም ላይ የአብይ አህመድ አገዛዝ በአማራ ሕዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ እየፈጸመ ያለው ግፍና በደሎች በሙሉ አስረድተዋል። በመሆኑም የአብይ አህመድ አገዛዝ ሰራዊት አማራ የሆኑ ሕጻናትን፣ ተማሪዎችን፣ እናቶችን ደፍረዋል። በአማራ ክልል ያሉ ትምህርት ቤቶችን የወታደር ካምፕ አድርገዋል። ጠላት ያልሰፈረባቸው ትምህርት ቤቶች በድሮንና በከባባድ መሳሪያዎች የጦርነት አውድም አድርጓቸዋል። ዛሬ ላይ ትምህርት ለመጀመር የት ቁሳቁሶች መሟላት እንዳለባቸው፣ ትምህርት ቤቶች መታደስ እንዳለባቸው፣ ትምህርት ቤቶች ከአገዛዙ ካምፕ መላቀቅ እንዳለባቸው፣ ትምህርት ከየትኛው የፖለቲካ አጀንዳ ገለልተኛ መሆን እንዳለበትና የትኛው መምህራን በወረዳ ውስጥ እንደፈለጋቸው መንቀሳቀስ እንደሚችል በማስረዳት የብርጌዱ አመራሮች የትምህርት ጉዳይ አጀንዳ አድርገው ዳግመኛ የምንወያይበትና መልሱን ከድርጅቱ አፋብአ ኮማንድ አባሎች ተቀብለን ወጥ የሆነ ትእዛዞችን የምናስተላልፍ ይሆናል በማለት አቅጣጫ በመስጠት ውይይቱ በሰላም ተጠናቋል። መረጃውንም ያደረሰን ፋኖ ይበልጣል ጌቱ ከአፋብአ ቴዎድሮስ እስ ስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ተስፋ የቆረጠውና ሽንፈትን እየተከናነበ የሚገኘው አገዛዙ በምዕራብ ጎንደር ዞን ገንዳ ውሃ ከተማ ሰላማዊ ሰልፍ በወጡ ሰላማዊ ዜጎች ላይ ጥቃት መፈጸሙ ተገለጸ። በመንግስት አካላት የተደራጁ የቅማንት ጽንፈኛ ኃይሎች በአካባቢው ማህበረሰብ ላይ ተደጋጋሚ ወንጀሎችን መፈጸማቸውን ተከትሎ የገንዳ ውሃ ከተማና አካባቢ